ሰላም ኢትዮጵያውያን ከአሚኮ ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎቹን ይዤ ቀርብ ያለው ጣይቱ ነኝ። የአማራ ክልል የአምስት ዓመት ስትራቴጂክ እቅድና የ25 ዓመት አሻጋሪ ልማት እቅድ ፍኖተ ካርታ ማዘጋጀቱን በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሠረተ ልማት ቢሮ ኃላፊ ዶክተር አህመድ ዲን መሐመድ አስታውቀዋል። ዶክተር አህመድዲን ከአሚኮ ጋር በነበራቸው ቆይታ የስትራቴጂክ እቅዱ የባለፉት አምስት ዓመታትን አፈጻጸም በደንብ በመገምገም እና በመነሻነት በመጠቀም የተዘጋጀ ነው ብለዋል። ከአገልግሎት አሰጣጥ ጋር የተያያዙ ፈተናዎችን በፍጥነት ለመቅረፍ ትኩረት ያደረገው ጉባኤ ሊካሄድ ነው። የአፍሪካ ህብረት አባል ሀገራትና የተባበሩት መንግስታት የአፍሪካ ቀጠናዊ ፎረም በመንግስት አገልግሎት አስተዳደር ዙሪያ አስረኛ ዙር ኮንፈረንስ ይካሄዳል። ጉባኤው በአዲስ አበባ በአፍሪካ ህብረት አዳራሽ ለሶስት ቀናት እንደሚካሄድ የፌዴራል ሲቪል ሰርቪስ ኮሚሽን በመግለጫው አስታውቋል። መግለጫውን የሰጡት የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሉ በኮንፈረንሱ የመንግስት ተቋማት ተለዋዋጭ ሁኔታዎችን እንዲቋቋሙና ለብዙ ጊዜ የተከማቹ ከአገልግሎት ጋር የተያያዙ ፈተናዎችን በፍጥነት በመቅረፍ ዙሪያ ትኩረት ተደርጎ ውይይት ይካሄድበታል ብለዋል። አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን።